ከመቀሌል ሻቢያ ተጠባቂው መልእክት ተልኳል። ጽንዶ ከፖለቲካ ግንባር ተሻግሮም በወታደራዊ ግንባርም እየታየ ነው። በትናንትና ሁለትም በሻቢያ የጀርባ ድጋፍ የሰለጠኑት የህወሓት ወታደሮች ተመርቀዋል። ወደ ሁመራ ክተት ሊባሉ ይችላሉ ተብሏል። በሌላ በኩል ህወሓት ሻቢያን ለማዳን ቃል ገብተዋል። ቀዳሚው ዘገባችን ነው፣ ታደምጡታላቸው። የምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ንግግር እያነጋገረ ይገኛል። ምክትል ጠቅላይ ሚኒስትሩ ወያኔ የሚጋልባቸው ያሏቸውን አካላት ክልሉን እየረበሹት ነው ሲሉ ከሰዋል። የክልሉ ፖሊስ ለመስዋዕት መዘጋጀት እንዳለበትና ከመከላከያ ሰራዊቱ ጋር ትከሻ እንዳይለካካም አስጠንቅቀዋል። ባዳና ባንዳ ሲሉ የጠሯቸውን አካላትም በጠንካራ ቃላት ወርፈዋል። ወደ ሰላም ካልመጡ ይጠፋሉ ሲሉም ዝተዋል። የቀድሞ መሪዎች ኢትዮጵያ ብለው መጥራት ይጸየፉ ነበርም ብለዋል። እንመለስበታለን። የወታደር ልብስ የለበሱ የአልሸባብ ታጣቂዎች ሶማሊያ እስር ቤትን አጠቁ። ሰባት የአልሸባብ ታጣቂዎች በሶማሊያዋና የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አስታውቋል። እናስደምጣቸዋለን። የእስራኤልና ሀማስ ቀጥተኛ ያልሆነ ድርድር ዛሬ በግብፅ ሊጀመር መሆኑ ተሰማ። ትራምፕ የጋዛን የሰላም ንግግር በአፋጣኝ እንዲጀመር ለአደራዳሪዎች ጥሪ አቅርበዋል። እስራኤል ግን በጋዛ የምታካሄደውን የአየር ድብደባ አሁንም መቀጠሏን ነው እየወጡ ያሉ መረጃዎች የሚያመላክቱት። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን ግን በያላችሁበት የዓለም ዳርቻ አይረሳችሁ። የተወደዳቸው አንድ አፍታ ሚዲያ ቤት ስቦዎች ከአንድ አፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት የጦርነት ዝግጅቱን አጠናክሮ በመቀጠል ኤርትራን በይፋ ጋብዟል። ህጋዊ ሰውነቱን ካጣ በኋላ ዳግም መቀሌ ላይ የመሸገው ህወሓት የጦርነት ዝግጅቱን በከፍተኛ ደረጃ አጠናክሮ በመቀጠል ተጋርጦብኛል ያለውን የህልውና አደጋ የመመከት አዋጅ አሰምተዋል። ገዢውን ብልጽግና ፓርቲ በይፋ ግንባር ቀደም ጠላት አድርጎ የፈረጀው ህወሓት በራሱ ላይ ተጋርጦብኛል ካለው የህልውና አደጋ በተጨማሪ በኤርትራ ላይ የጦርነት ስጋት አለ ብሏል። ህወሓት በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና ጄኔራል ታደሰ ወረደ እየተመራ ትናንት በመቀሌ ባካሄደው ስብሰባ እንደ 2013 ቅድመ ጦርነት የስጋት መመከት ዝግጅት አውጇል። ህወሓት ከስብሰባው በኋላ በወጣው ከወትሮ በተለየ ሁኔታ የረዘመ አቋም መግለጫ በኤርትራ ህዝብ ስም ለአጋሩ ሻቢያ ይፋዊ ጥሪ አቅርቧል። ከተንዛዛው መግለጫ ውስጥ ለኤርትራ ህዝብ የተደረገ ጥሪ በሚል የቀረበው የህወሓት አጋርነት ጥሪ ከውራት በፊት ጽንዶ በሚል የተጀመረውን ግንኙነት ወደ ላቀ ደረጃ ስለማሳደግ የሚገልጽ ነው። እነ ደብረ ጽዮን ተጋርጦብናል ያሉት የህልውና አደጋ በተመሳሳይ ሁኔታ ኤርትራ ላይ የአንዣበበ ጦርነት መኖሩን ገልጸዋል። ሕዋት በትግራይና በኤርትራ ላይ አንዣቧል ያለውን ጦርነት ለመመከት በጋራ ለመቆም ቁርጠኛ ነኝ ያለ ሲሆን በተመሳሳይ ኤርትራም ዝግጁ እንድትሆን ጥሪ አቅርበዋል። ህዋት በመግለጫው በኤርትራና በትግራይ መካከል ተጀምሯል ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ገልጿል። ሕዝብና ሻቢያ በሕዝብ ለሕዝብ ግንኙነት ሽፋን የጀመሩትን ጥምረት ወደ ላቀ ከፍታ እንዲሸጋገር ከማድረግ በተጨማሪም የጋራ ስጋት ነው ያሉትን ጦርነት ለመመከት በአንድ ጎራ እንደሚሰለፉ እነ ደብረ ጽዮን ገልጸዋል። ሕወሓት በትግራይና በኤርትራ ሕዝብ ላይ አንዣቧል ያለውን ጦርነት በጋራ ለመመከት የኤርትራ ሕዝብ ዝግጁ ይሆን ሲል የቅስቀሳ ጥሪ አቅርቧል። የጋራ ስጋት ነው የተባለውን ጦርነት ለመመከት በኤርትራ ሕዝብ በኩልም ከፍ አድርገህ ድምፅህን በማሰማት የድርሻህን እንድትወጣና ለሰላም አብረን እንድንሰራ ሪ እናስተላልፋለን ሲልም አክሏል። መድረኩን የመሩት ጀኔራል ታደሰና ደብረጽዮን ባደረጉት ንግግር የጦርነት ዝግጅት ቅስቀሳ ይዘት ያላቸውን ሀሳቦች አንጸባርቀዋል። የህዋቱ ሊቀመንበር ዶክተር ደብረጽዮን በመድረኩ ላይ ባደረጉት ንግግር በትግራይ ህዝብ ላይ ተደቅነዋል ያሉትን የህልውና አደጋ ለመመከት ዝግጅት መደረጉን ገልጸዋል። ደብረጽዮን በመድረኩ ላይ ባደረጉት ንግግር የህዋት የጦርነት ጊዜ መሪ ቃሉን ትግራይ ትስ የሚለውን መፈክር አሰምተዋል። ትግራይ ታሸንፋለች የሚል አቻ ትርጉም ያለው የሕወሓት የጦርነት ጊዜ መፈክር በዚህ ውጥረት ወቅት የመነገሩ አንድምታ የውረድን ውረድ አንዱ አካል ተደርጎ ይታያል። በዚህ ወቅት ከፍተኛ ውጥረት ውስጥ የገቡት ሕወሓትና የፌዴራሉ መንግስት ወደ ንግግር ይመለሳሉ ተብሎ ተስፋ ተጥሎ የነበረ ቢሆንም ተጨባጭ እርምጃ አልታየም። ሕወሓት ራሱን ለጦርነት ማዘጋጀቱን በአደባባይ እየገለጸ ባለበት አጋጣሚ የፌዴራል መንግስቱን በተመሳሳይ እንቅስቃሴ ውስጥ መሆኑ ይነገራል። የምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ንግግር እያነጋገረ ይገኛል። ምክትል ጠቅላይ ሚኒስትሩ ወያኔ የሚጋልባቸው ያሏቸውን አካላት ክልሉን እየረበሹት ነው ሲሉ ከሰዋል። የክልሉ ፖሊስ ለመሥዋዕት መዘጋጀት እንዳለበትና ከመከላከያ ሰራዊቱ ጋር ትከሻ እንዳይለካካም አስጠንቅቀዋል። ባዳና ባንዳ ሲሉ የጠሯቸውን አካላትም በጠንካራ ቃላት ወርፈዋል። ወደ ሰላም ካልመጡ ይጠፋሉ ሲሉም ዝተዋል። የቀድሞ መሪዎች ኢትዮጵያ ብለው መጥራት ይጸየፉ ነበርም ብለዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በትናንትና ውለት በባህር ዳር ከተማ በአንድ መርሃ ግብር ተገኝተዋል። በዚህ መርሃ ግብር ላይ ዘለግ ያለ ንግግር ያደረጉ ሲሆን በርካቶችን ያበሳጨና ያወያየ ሀሳብም አንስተዋል። ስለ ልዩ ኃይል መፍረስ፣ ስለ ክልሉ ሰላም፣ ስለ ፋኖና ህዋት ጥምረት እንዲሁም ስለ ቀድሞ መሪዎች ጉዳይ በርከት ያሉ ጉዳዮችን አንስተዋል። ወያኔ ሲሉ የጠሩትን የህዋትን ኃይል አማራን ከኢትዮጵያዊነት ለማውረድ ብዙ ለፍቷል ሲሉ የሚከሱት አቶ ተመስገን አሁንም ወያኔ የሚጋልባቸው ሲሉ የጠሯቸውን አካላት ክልሉን እያተራመሱት እንደሆነ ከሰዋል። አቶ ተመስገን ወያኔ የሚጋልባቸው ሲሉ የጠሩት የፋኖን ኃይል ሲሆን ፋኖ ከህዋት ጋር ግንኙነት ፈጥሯል በሚል እየተከሰሰ ነው። ከዚህ ቀደም አንድ የክልሉ ከፍተኛ ባለስልጣን ፋኖ የጦር መሳሪያ የሚያስገባው ከህዋት ነው ሲሉ መክሰሳቸውን ዘግበን ነበር። አቶ ተመስገን ጥሩነህም በትናንትናው ንግግራቸው ፋኖ ከህዋት ጋር እየሰራ መሆኑን በገደምዳሜ እንዲህ ሲሉ ገልጸው ተቃውጣውታል ወያኔ የሚጋልባቸው አካላት ክልሉን ረብሸውታል፣ አሁንም እየረበሹት ነው። በማለት ክልሉን አሁንም ከባዳዎችና ባንዳዎች ማጽዳት አለብን የሚሉት ምክትል ጠቅላይ ሚኒስትሩ የክልሉ ፖሊስ ለዚህ ስራ መስዋዕትነት ለመክፈል ዝግጁ መሆን አለበት ሲሉ አሳስበዋል። ፖሊስ ከመከላከያ ሰራዊት ጋር ትከሻ መለካካት የለበትም ያሉም ሲሆን ይህ ትከሻ የመለካካት ጉዳይ በትግራይ ከባድ ጉዳት አድርሶብናል ብለዋል። ይሄም አበጥ ቀነስ ማለት አለበት በሰሜን ተፈትነናል። ሱዳንም በስፔሻል ፎርስ በሚባል ነው እየተፈተነች ያለችው። ክልሎች ልዩ ኃይል መገንባት የለባቸውም፣ መገንባት ያለባቸው ፖሊስ ብቻ ነው ብለዋል። አቶ ተመስገን የቀድሞ ኢትዮጵያ መሪዎችን በተመለከተ በሰጡት አስተያየት ኢትዮጵያን ኢትዮጵያ ብለው መጥራት የሚጸየፉ ነበሩ ሲሉም ተደምጠዋል የወታደር ልብስ የለበሱ የአልሸባብ ታጣቂዎች ሶማሊያ እስር ቤትን አጠቁ ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታውቋል ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጅልኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ ነበር። አልሸባብ በወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መ ተጽናናት ተመኝተዋል። አልሸባብም እንዲሁ ምን ያህል አባላቱ እንደሞቱ ይፋ አላደረገ። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10 ሰዓት ከአርባ ላይ ነበር። ጉድካ ጅልኮ በሞቃድሾ በሶማሊያ ፕሬዝዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን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 አሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብፅ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪ ማቅረባቸው ተነግሯል። ንግግሩ ሐማስ ታጋቾችን መልቀቅና የጋዛን አስተዳደር ለምሁራን መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት ዕቅድ ላይ ከተስማማ በኋላ የሚደረግ መሆኑ ተገልጿል። ከዚህ በተጨማሪም ቡድኑ በሌሎችም ጉዳዮች ላይም የመነጋገር ፍላጎት እንዳለው ተሰምተዋል። ትጥቅ መፍታትና በመጪው የጋዛ መንግሥት ላይ ምንም ተሳትፎ እንደማይኖረው የሰላም እቅዱ ቁልፍ ክፍል ላይ ቡድኑ ምላሽ አልሰጠም። በማኅበራዊ ትስስር ገጻቸው ላይ ንግግሩ በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያ ምዕራፍ በዚህ ሳምንት እንደሚጠናቀቅ ተነግሮኛል፣ እናም ሁሉንም የምጠይቀው እንዲያፋጥኑት ነው ብለዋል። የአሜሪካው ፕሬዚዳንት አክለውም ጊዜው በጣም አንገብጋቢ ነው ወይም ደም መፋሰስ ይቀጥላል ብለዋል። ትራምፕ ለጋዜጠኞች ታጋቾች በቅርቡ መለቀቅ ይጀምራሉ ብለው እንደሚያስቡ ገልጸዋል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠይቀው ማሻሻያ አያስፈልገንም፣ ምክንያቱም ሁሉም ተስማምቶበታል፣ ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉ ብለዋል ለእስራኤል ትልቅ ስምምነት ነው። ለአረቡ ዓለም፣ ለሙስሊሙ ዓለም እና ለዓለም ትልቅ ስምምነት ነው። ስለዚህ በጣም ደስተኞች ነን በማለት አክለዋል። ይህ በእንዲህ እንዳለ ሐማስ ለቅዱ አዎንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባ በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምታካሄደውን የአየር ድብደባ ቀጥላለች። የእስራኤል መንግስት ቃል አቀባይ ሾሽ ፔድሮሲያን እሁድ ዕለት ለጋዜጠኞች በጋዛ ሰርጥ አንዳንድ ድብደባዎች ቢቆሙም በዚህ ሰዓት እየተተገበረ ያለ የተኩስ አቁም የለም ብለዋል። በጋዛ ያሉ ጋዜጠኞች የእስራኤል የአየር ጥቃት መቀጠሉንና እሁድና ምሽቱን ሙሉ በከተማዋ በርካታ የመኖሪያ ህንፃዎችን ያወደመ የታንክ ጥቃት እንደነበር ተናግረዋል። በጋዛ የቢቢሲ ወኪል ዘጋቢም እሁድ ጠዋት በጋዛ ከተማ ውስጥ የፍንዳታ ድምጾች መሰማቱንና በእስራኤል ድንበር አቅራቢያ ጭስ መመልከቱን ገልጿል። በጋዛ የሚመራው ጤና ሚኒስቴር ባለፉት 24 ሰዓታት በእስራኤል ጦር ጥቃት 65 ሰዎች መገደላቸውን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ራውቢዮ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ታጋሾችን ለማስለቀቅ ድብደባው መቆም አለበት ብለዋል። የቦምብ ድብደባ እየተፈጸመ ታጋሾችን ማስለቀቅ አትችልም። ይህ መቆም አለበት፣ ነገር ግን ሌሎች ጉዳዮችም መፍታት አለባቸው ሲሉ ገልጸዋል። ታጋቾች በተቻለ ፍጥነት እንዲለቀቁ እንፈልጋለን ሲሉም አክለዋል። ባለ 20 ነጥብ የሰላም እቅድ ጦርነቱ ባስቸኳይ እንዲቆምና በመቶዎች ፍልስጤማውያን ምትክ 48ቱ ታጋቾች እንዲለቀቁ የሚጠይቅ ነው።